ጊዜን አጠባኪ አንተ ተናገር። አይ ተናገር። አንተ ተናገር። ተናገር። አንተ ተናገር። አይገባኝ። ሌዲስ ፈርስት የሚባለውስ ቀረ? ሌዲስ ዊ አር ኢኳል፣ ወንድና ሴት እኩል ነው ብዬ በማመን ሰው ነኝ። ሌዲስ ፈርስት በሚለው ሰው ወንድና ሴት እኩል ነው የምል ሰው ነኝ። ስለዚህ እኩል ነን። አንተ ተናገር ቅድሚያ። ቅጣቱ እንዴት እኩል ነን? እኩል ነን። እኩል ነን። በምን እኩል ስትይ? በሁሉ ነገር ሌክስ ጎ ለምሳሌ አክል ወንድና ሴት በሁሉ ነገር ሁ ወንድም ይወልዳል፣ ሴትም ትወልዳለች። ወንድም ሰርቶ ገንዘብ ያመጣል፣ ሴትም ሰርታ ገንዘብ ታመጣለች። ሴትም ተምራ የፈለገችው ደረጃ ላይ መድረስ ትችላለች፣ ወንድም ተምሮ የፈለገው ደረጃ ላይ መድረስ ይችላል። በምንም አንበላለጥም፣ እኩል ነን። እኛ እያወራን ያለነው እኮ ስለነዛ ሴቶች አለ ስለ አንቺ ነው። አንቺና እኔ እኩል ነን የሚለው ጥያቄ አንቺና እኔ እኩል ነን። ቁሚ

ለምን አይንጣጣም? ጣጣ እኔ ሲጀመር እቲ ፐርሰናል ችግር አለብህ ከኔ ጋር ከኔ ጋር ፐርሰናል ችግር አለብህ። ቆይ ቆይ ዝም በል የለብኝም። ከኔ ጋር ፐርሰናል ችግር ከሌለብክ በስተቀር ቅጣት፣ አንድ ቅጣት አለብህ። አንድ ቅጣት አለብኝ? ይንጣጣ ተባልክ አንቺ ጋር ፐርሰናል ችግር ሊኖር አይችልም። ጀነራል ችግር የለብኝ። አንቺ አምፕ የምታውቂው፣ ልንገራችሁ፣ እኔ እንደሱ ክፉ አይደለሁም። ውጭ የምትሆኚ ሰዎች አልወጣም፣ እቀጣለሁ። እኔ የሰው ብድር እንዲኖርብኝ፣ ሰው ላይ ምንም ነገር እንዲኖርብኝ፣ ሰው እኔ ላይ እንዲያደርግ የማልፈልገው ለዛ ነው። ተማምነን እንማማር። ይንጣጣ እኔ እናገርሻለሁ የመጀመሪያ ቅጣትሽ ባናና ኪንግ እያልሽ አምስት ደቂቃ ሙሉ ተሮጫለሽ። የቀድሞ ቅጣት ባናና ኪንግ እያልሽ ባናና ኪንግ። ሁለተኛ ቅጣት ሁለተኛ ቅጣት ጭቃ ምናምን ዚ ባዚም ከምን ስንት ቲክቶክ ላይ ፍቅረኛ አፍቀር ያለው ወድጅ አለው እሱ አያየች ይደብራታል እያልኩ እራሱ ኢሰብአዊ ድርጊት ነው የፈጸምሽብኝ። ግን እኔ እንደዚ አይነት ሰው አደለው። ጭቃ እና አሸዋ ነው አንቺ ተቀባያልሽ። እኔ ግን እንደዚ አይነት ሰው አደለው። በጣም ታሳዝኛለሽ። በዚሁ አጋጣሚ ማለት ከሰልሽን ፈጅተሽ ተቀቢ። ከሰልሽን ተቀቢ፣ ችግር የለም ሁለተኛ ከሰል ተቀቢ ማለት ከአፈር ከአፈር ከሰል ይሻላል እያልክ ነው? ከአፈር ከሰል ይሻላል በአንተ ቤት መራ። እንደ አንቺ እንደ አንቺ ክፋት ቢሆን እንዲ ወደላ አንጠልጥዬ ማለት ወደ ታች ዘቅዘቄ አንጎልሽን ነበረ ወደ አልተጸጸትኩም። ምን ያው ልክ ልትመራ ይመስሎኝ ጥሩ ሰው ልትመራ ይመስሎኝ አነጋገርህ ሸውደኸኝ ይቅርታ እያልኩ ነበር። አልተጸጸትኩም በፍጹም። እቀጣሃለሁ በሚቀጥለው ሳምንት እኔ ተሰጥቻለሁ። አንደኛ ከሰል የለም እዚህ ሀገር፣ ከሰል ምን ያደርጋል? ውጭ ያለሁት እኔ ከአፍቴራ ማለት ነው። ትችያለሽ ከኢትዮጵያ ከሰል እስከማስመጣ ድረስ እሱ ቅጣት ይለፈኝ። ከሰል የለም እዚህ ሀገር። ከፈለግሽ ማስላክ በቃ ቡና ቡና ሶስተኛ ሶስተኛ ሶስተኛ ቅጣት ሶስተኛ ቅጣት መለክታት ሶስተኛ ቅጣት ያን ጨርባሽ ላይ ያደረግሽውን ሶፋ በተሸከሚ ስፓይራል ኮርች ሰበራ ችግር የለ። አልፈልግም። ታይ እንዲ እንደዚህ እንድትሆኝ አልፈልግም። ጭራሽ ሌላ እጥረት አልፈልግም። ሶስተኛ ቅጣት ማለት ነው። ሶስተኛ ቅጣት እንደ ጉጉት እየተሳብሽ እንደ ጉጉት እየተሳብሽ እንደ እባብ እየተስ ለመለምሽ፣ ፍሊተር ለምን አትቀጣኝ? እንደ አዞ ውሃ ብተፋስ ምንድነው? እንደ አዞ ውሃ መጥፋት እንደ ጉጉት ምናምን ፍሊተር ለምን

ትሮጫለሽ እንደዚህ ትሄጃለሽ ትመጫለሽ። ባናና ኪንግ እያለ አምስት ጊዜ አምስት ደቂቃ ፋይቭ ሚኒት። እናትም አምስት ጊዜ ነው ያልከው። ለምንድን ነው ፋይቭ ሚኒት የምትለው? አሁን ትቀይሯለህ። እንዳንቺ ነው አምስት ደቂቃ። አንደኛ ቅጣት ባናና ኪንግ እያለሽ ትሮጫለሽ ትመጫለሽ ትሮጫለሽ ትመጫለሽ፣ አምስት ደቂቃ። ሁለተኛ ቅጣት ከሰልፈጭተሽ ትቀቢያለሽ። ሶስተኛ ቅጣት ማነው ስሙ? ይሄ ሰውዬ አለቃ ነው ያለሽ፣ አይደል? ያልከው ቡና ጥሩ ነው። የተፈጨ ከሰል አለኝ ቤት ውስጥ በጠርሙስ፣ ያዘጋጀት ለፊት ጥሩ ነው። ከሰል ተፈጨች እሱን ቡና ከሆነ ማለት ነው። ልንገርሽ ቡና ከሆነ ማለት ነው የምትቀቢው፣ እንዴት እንደምደበርብሽ እኔ ማቋዋን ተሰቃጭ ማለት ነው። በጣም ምደበርብሽ እኔ እንዳንተ ቺት አላደረግም። ከሰል ፈጭቼ ያስቀመጥኩት አለ። ከሰል ለፊት በጣም ጥሩ ነው። ጠይቃቸው፣ የአንተ ቤተሰቦች ካወቁ እስኪ ጠይቃቸው። የከሰል ማስካሌ የለም በላቸውወይ ቤተሰቦችን ጠይቃቸው። የከሰል ማስካል የለም ከዛም በኋላ ደግሞ እኔ ከሰል እቀባለሁ። አንተን ግን መቀጣት እማትችለውን ቅጣት መቀጣት። እማትወጣውን መጀመሪያ ምን ብዬሽ ነበር? ተው ይንጣጣ ብዬሽ ነበር። አንተነክ እምቢ አልከው። እኔ ከሰል አደለም ጭቃ እቀባለሁ። ምንም ችግር የለውም። አንተን ጠላቴን ለመቅጣት ስል መጀመሪያ እንደማትማማር የአምሳ ለቃ ጥጋቡ ልጅ ይፈራል ብለሽ ምትለፈልፊው ልፍለፈ ማለት ነው በእርግጠኝነት ምነግርሽ ነገር ታርቻለሁ በቃ ይቅርብ። አንደኛ ቅጣት ዶክተር አምባሳደር ሀቢባ አለቃኝ ናት ብለህ ግንባርክ ላይ ትጽፋለህ። በዚህ ቁመት ሁሉ